አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህን የምትመለከቱትን ግለሰብ ለህግ ይቅረብልን ፍትህን ከጠየቅን ቆይተናል። ነገር ግን የፌደራል ፖሊሱ የእስር ማዘዣ ከማውጣት ውጪ ይሄን ግለሰብ በቁጥጥር ስር አልዋለውም። እግዚአብሔር ሰዎች ጥፋተኞች መሆናቸውን አጥፊዎች መሆናቸውን ሲመለከት የሰውን ልጅ በመፍጠሩ ተጸጸተ። ወጣም ወረደም ዓለም ላይ ካሉ የሃይማኖት መጽሐፍቶችና ሃይማኖቶች አንድ ብቻ አግቡ የሚሉት እስልምናና ቁርአን ብቻ ናቸው። በእፎይ ዙሪያ ሁለት መልክቶች ላስተላልፍላችሁን የመጣሁት ልብ ብላችሁ አዳምጡ። የአንዱን የቅዱስ ገርል ወይም ደግሞ የአንዱን ተጋድሎውን አንብበው እርሱን እንዲመስሉ ነው ዋናው ዓላማው ፎር ኤግዛምፕል ውሰሩልኝና፣ እፎይ የተባለን ወንድማችንን ባፈኑት ሰዓት ቢገሉት፣ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነ የተወደሰ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁኝ። አንዲት እህታችን እፎይን አነጋግራ አንዲት ጉዳይን ይዛ ልምታለች። እሷም የምንሰማ ነው የሆነው። ከዛ በፊት ግን አንዳንድ ጉዳዮችን እንዳስስ። በነገራችን ላይ ሙስሊሞች ቅጥፈት መጽሐፎቻቸውን ጭምር እየገፉ መጥቷል። ዛሬ ውሸቶቻቸውን የምናጋለጥበት ቪዲዮ ስለሆነ ለብዙዎች ሼር አድርጉት። አንዲት ታውቃላችሁ፣ አሲያ የምትባል ከዚህ በፊት ምሳቅርባት ነበር። ታዲያ አስያ አንደኛው የምትከራከረው መሐመድ ነቢያችን ተነካ እንዲ እንዲያሉ አረብ ሀገር ያሉ እህቶቻችንን እንዲገደሉ ጭንበር የምትገፋፋና አረብ ሀገር በአረብኛ እየተናገረች እንዲፈለጉ የምታደርግ ሴት ነች። ታዲያ ትናንትና አንድ ሚስጥር ወጣባት። ይህ ሚስጥር ምንድን ነው አትሉም? ይህን ቪዲዮ በደንብ ተመልከቱ። ባለቤቷን ማንነት አሳያል። እሷን በደንብ ባትሺ፣ እሷና ከጀርባ የሚከሰተው ነገር ተመልከቱት። እንዳትረሱ ይህን ንግግር። አንድ ሙስሊም አንድ ማባስቶ የኔን አይብ በአደባባይ ካሰጣ እመኑ ሰርፋ ይዘረጋቸዋለሁ። ይህን እንዳትረሱ። አዳምጠኝ ቪዲዮ ተሰርቷል። ቪዲዮውን ክፈት። አዳምጠኝ ቪዲዮ ተሰርቷል፣ ተለቋል። ባይለቀቅ ኖሮ እኔ ጋር አይደርስም ነበረ። ተልኮልኝ ነው። አዳምጠኝ አንተ አደባባይ ላይ ጌም ስትጫወት ስንት መቶ ሰው በተቀመጠበት የተናገርከውን ንግግር ማለት ነው ለምን ብላለ ሙስሊም ወዛ ለምን በዚህ ኤክስኪውዝ የለም ለምን ተብዬ ለምንም ይሁን ለምንም ማሜ ያንን ቃል ከአፍህ ላይ ማውጣት ስንት ዑለማ ያለቀሰበት እንደሆነ ታውቃለህ? ተሸንፌ ነው። ለምን በዛ ሰብ ለምን አልሰጠኝም ጊዜ? ለምን አላጫወቱኝም? ለምን ማለት ነው። አንተ በተሸነፍክ ማለት ነው። እዚህ ደረጃ ደርሰሃል ማለት ነው። እንግዲህ እቺ ሴት ነች። እንግዲህ ለእስልምና ጥብቅና ቆማ እየተናገረች ያለችው እየተናገረች ያለችው ብቻ ነች። አስባት፣ ይቺ ሴት ማለት ካፊር፣ እሷ ኮት ንቆት፣ ካፊር ብላ የምትለውን አግብታ በቤቷ እያሳደረች እኛን ደግሞ እዚህ ልታባላን ትፈልጋለች። በጣም ያሳዝናል። ለማንኛውም ሌሎች ደግሞ እንመለከታቸው። ሁለተኛው ቀጣፊ ደግሞ ይሄ ልጅ ነው። እንስማው እንግዲህ የእስልምና አቃባቢ ነት ተብሎ የሚታሰቡ ልጆች አንደኛው ይሄ ልጅ ነው። እስቲ እንስማው። ወጣም ወረደም ዓለም ላይ ካሉ የሃይማኖት መጽሐፍቶች እና ሃይማኖቶች አንድ ብቻ አግቡ የሚሉት እስልምናና ቁርአን ብቻ ናቸው። አንድ ብቻ አግቡ የሚሉት እስልምናና ቁርአን ናቸው። እስልምና አንድ ወንድ በፍትሐይነት ማስተዳደር የማይችል ከሆነ ከአንድ በላይ ማግባት አይፈቀድለትም። በሌሎች ሃይማኖቶች ግን ከአንድ በላይ ማግባት ዝሙት ነው አልተባለም። ከአንድ በላይ ማግባትም የሚከለከልበት ሁኔታ የለም። እስቲ እንየው የነሱን ቁርአን ገለጥ ገለጥ ያገን ነው ሱራ አራት ቁጥር ሦስት ላይ እንዲህ ይላል በየቲሞችም ወይ ደግሞ ማግባት ይልና በቃ ያስቀምጠዋል። አለ ማስተካከልን ብትፈሩ እኩል አድርጋችሁ ማስተዳደር ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፈሩ ይሄ ማለት ማስተዳደር ማትችሉ ከሆነ አቅም ከሌላችሁ ፋይናንሽል አቅም ከሌላችሁ ከአንድ በላ ማግባትን ፍሩ ይልና ይላል እንዲላል ከሴቶች ከሴቶች ለእናንተ የተዋበላችሁን ሁለት ሁለት ሁለት ሁለት መያዝ ይችላላችሁ። ሶስት ሶስት ማግባት ትችላላችሁ። አራት አራት አግቡ። ስስን ሁለት ሁለትም ሶስት ሶስትም አራት አራትም አግቡ። አሁንድ ምን እያለ ነው? አንድን የተፈቀደልን በእስልምና ምን ምን እያለ ነው ቁርኣናቸው? ሁለት ሁለትም ሶስት ሶስትም አራት አራት አግቡ ይላል። እንደዚህ ነው። አለማስተካከልን ብትፈሩ አንዲትም ብቻ በደቡብ ኳ አድርጋችሁ ማኔጅ አድርጋችሁ ማስተዳደር ማትችሉ ከሆነ አንዲትም ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ማለት ባህሪያዎች ካላችሁ አስርም ይሁን ሃያዎችም ቢሆን ባሮች እንደሚስቶች ስለማይቆጠሩ እንደ ዕቃ ስለሚቆጠሩ ባህሮች ካላችሁ ማግባትም ብትፈሩ አንድም ቢሆን ማስተዳደር የሚያቀጥሽ ሆን ባታገቢም ባታገባም ግን፣ ባህሮች ካላችሁ ግን ከእነሱ ጋር እንፈለግ መሆን ትችላለህ። ይህ ወደ አለመበደል በጣም የቀረበ ነውና ይላል። አሁን ወንድማችን ማለት ከአንድ ውጭ አልተፈቀደልንም ይላል። ቆራቸውስ ሁለት ሁለትም ሶስት ሶስትም አራት አራትም አግቡ እንዲህም ይዋሹት። ሁለተኛውን ቀጣፊ ደግሞ እንመልከት። እግዚአብሔር ሰዎች ጥፋተኞች መሆናቸውን አጥፊዎች መሆናቸውን ሲመለከት የሰውን ልጅ በመፍጠሩ ተጸጸተ። አላህ ስብሐነሁ ወተዓላ መላይኮች የሰው ልጆች ጥፋተኞች እንደሆኑ ልክ እንዳልሆኑ በነገሩት ጊዜ ምን አላቸው? እናንተ መላይኮች፣ እኔ እኮ የሰው ልጆች ላይ የጨንኩባቸውን ሰዋዊ ስሜት የአጥፊነትና የደካማነት ተሳሳችነት ሰዋዊ ስሜት እናንተ ላይ ጭኝ ቢሆን ኑሮ እናንተ ከነርሱ በላይ አጥፊ ሆናችሁ ትገኙ ነበር። አጥፋቸው ብሎ ባሉት ጊዜ እናንተ ፈጥራችኋቸው ቢሆን ኑሮ ትራሩላቸው፣ ታዝኖላቸው፣ አታጠፏቸውም ነበር። እኔም ፈጥሬያቸዋለሁና ራራላቸዋለሁ አለ። ረሱሉ ሰለላሁ ወሰለም እናንተ እኮ ምድር ላይ ጥፋት የማታጠፉ ብትሆኑ ኑሮ አላህ እናንተን አንስቶ ሌሎች አጥፍተው አላህን ይቅርታ የሚጠይቁ ባሮችን በፈጠረ ነበር። ምክንያቱም መሳሳት ሰዋዊ ተፈጥሯችሁ ነው ነው ሀሳቡ። ታዲያ እኔን በመፍጠሩ ስለተጸጸተው ወይስ ሰዋዊ ባህሪን በመከተል ይበልጥ ያዘነልኝ ይራራልኝን? የትኛውን ልከተል? የቱ ነው የኔ ጌታ አላህ ስብሐነሁ ተዓላ እንጂ ማን አለ? እንግዲህ ሰምታችሁታል። በእኛ ቤት መጽሐፍ ትርጓሜ ላይ ተጸጸተ የተባለው የሰውን ንግግር ስለመናገር በሰው ቋንቋ ተገብቶ ስለመናገር እንጂ አምላክ የሚጸጸት አይደለም ተብሎ ተቀምጧል። ባይሆን ግን እነሱን ጠይቃቸዋለን። እስቲ እናንተን አላህ እንመልከተው። ምሽካት አልመሳቢሕ በተባለው መጽሐፋቸው ላይ መቶ አስራ ዘጠነኛ ቁጥር ላይ እንዲህ ይላል። ምሽካት አልመሳቢሕ 19ጠኛ ወይ ደግሞ ቡኳን ሀዲስ 12 ላይ ማለት ነው። እንዲ ይላል። አቡ ደርዳ የተባለው ሰው ነው የዘገበው። እንዲህ ብሎ ዘግቦታል። ጋድ ሜሴንጀርስ አር አሰይንግ ያለ መልክተኛ እንዲህ አለ። ጋድ ክሬትድ አደም ጋድ አዳመን ፈጠረ። ን ክሪትድ ሂም እሱን ሲፈጥር እን ስታክ ሂዝ ራይት ሾልደር ቀኝ እጁን መታ መታ ያደረገው ንድ ብሮት ፎርስ ሂዝ ኦፍስፕሪንግ ዋይት ላይክ ስማል አንትስ ነጫጭ ዘሮችም ከእሱ ወጡ። ነጫጭ ዘሮች ማለት ትውልዶች ማለት ነው። ነጫጭ ዘሮች ኦፍስፕሪንግ ከእሱ ወጡ። ምን የመሳሰሉ ጉንዳን የመሳሰሉ ነገሮች ከእሱ ወጡ። ምን ሲያደርገው ቀኝ እጁን ሲነካው

በግራ በኩል በግራ ክንድ በኩል ለወጡት ደግሞ እነዚያ ጠዋቆሮቹ ከሰለ መሰለው፣ ጠዋቆሮቹ ቱ ሄል ኤንድ አይ ዶን ኬር ወደ ሲኦል ነጫጮቹን ወደ ገነት ጠዋቆሮቹን ዘሮች ወደ ምናላቸው ወደ ሲኦል አላቸው። ይላል አህመድ ትራንስሌትድ ይላል። ግሬድ እስነቱ ሐሰን ነው ተቀባይነት ያለ ነው። ዶዒፍ አለ ሰሒህ የሚባል አለ፣ ዶዒፍ የሚባል አለ። ሐሰን ተቀባይነት ያለው እንደ ሳሄህ መቶ ፐርሰንት እርግጠኛ ሆኖ ባይቀበሉትም፣ ነገር ግን ታሪፍ ይቀብሉታል። ግን ምን አለ? ጥቁሮችን ወደ ሲኦል አያገባኝም ማለት አሁን። ይሄን አላህ ነው ለፍጥረቱ አዛኝ ነው ብለህ የምትነግረኝ? ነጮች ገነት እንዲገቡ ጥቁሮች ሲኦል እንዲገቡ የሚነግረኝን አላህን ነው አዛኝ ነው ብለህ እየነገርከኝ ያለው? ያሳዝናል። ወደኛ ልምጣ። ከዚህን ጀምር ጤና ይስጥልኝ፣ እንደምን አላችሁ? መልካም ሰላማችሁ ብዙ ይበል። መቼም በቅዱሳን ገድላት ላይ እና የቅዱሳን ገድል ለምንድን ነው የሚጻፈው ብሎ በየቀኑ ጥያቄ እንደሚያነሳ እንደ ፕሮቴስታንትና እንደ ተሐድሶ አይነት እንደ ቤት ሰሞን ፕራክቲካሊ መልስ ተመልሶለት አያውቅም። በእኔ እይታ ማለት ነው። የቅዱሳን ገድል መጽሐፉ ዋናው ዓላማው ክርስቲያኖች እንዲጸኑ፣ ስለ ክርስቶስ ፍቅር በአደባባይ ነፍሳቸውን እስኪሰጡ ድረስ እንዲታመኑ የአንዱን የቅዱስ ገርል ወይም ደግሞ የአንዱን ተጋርሎውን አንብበው እርሱን እንዲመስሉ ነው ዋናው ዓላማው። ፎር ኤግዛምፕሉ ሰሩልኝና እፎይ የተባለን ወንድማችንን ባፈኑት ሰዓት ቢገሉት፣ ወይም ደግሞ ይሰቀልለው ሰልፍ እንደወጡት አደባባይ ላይ ተሳክቶላቸው ቢሰቅሉት፣ ስለ ክርስቶስ ፍቅር የከፈለውን ዋጋ ቤተ ክርስቲያን ጽፋት አስተላልፍልናለች። የገርል ዋናው ዓላማው ይሄ ነው። በቃ እንግዲህ ፕራክቲካሊ ለነገሩ ሁላችንም ጦር እንታውጆብናል ክርስቶስ ብለን እንዳንጠራም እየታወጀብን ነው። ፋክት ነው ይሄ። እና ዋናው ነገር ይሄ ነው እላችሁ ፈልጌ ነው። ምናልባት አይን ያለው ሰው እና በአይኑ በስጋ አይኑ ብቻ ሳይሆን በልቦን አይኑ የሚያይ ሰው ምናልባት ያየው ካለ እንዲጸና ለማለት ነው። እና ወደ ቅድስት ቤተክርስቲያን፣ ወደ ጌታ ቤተክርስቲያን እነ ቅዱስ እስጢፋኖስ ዋጋ ለከፈሉላት፣ እነ ቅዱስ ጴጥሮስ ተዘቅዝቆ ለተሰቀሉላት፣ እነ ቅዱስ ጳውሎስ ለተሰደዱላት ለዚች ቅድስት ቤተክርስቲያን ዋጋ ብትከፍሉ ከአባታችሁ ከክርስቶስ ጋር ትኖራላችሁ እላችሁ ፈልጌ ነው። ተጠቀማችሁ ማለት ነው። ኦኬ። እና በእኛ ዘመን ደግሞ አንድ ሰው ስለ ክርስቶስ ፍቅር ብሎ ሲሞት ክርስቶስ ኃይለ መለኮቱን ወይም ታምራቱን ገልጦ ማናየው የእኛ ኃጢአት እንጂ የሰወረው ታምራት የተፈጸመለት ሰውና ክርስቶስ የሚያጸናው ሰው ግን እንደሚያየው እርግጠኛ ነኝ ነው የምልህ። ምክንያቱም ሐዋርያው ቅዱስ ጳውሎስ ከሰማይ ብርሃን በርቶ በሁሉም ጓደኞቹም ሁሉ ነበር የወደቁት፣ ግን ሐዋርያው ቅዱስ ጳውሎስ ነበር ከክርስቶስ ከናዝሬቱ ኢየሱስ ጋር ሲነጋገር የነበረው ከጌታ ጋር ለምን ታሳድደኛለህ? እያለ የሚሰማ ድምፁን የሚሰማው የነበረው ቅዱስ ጳውሎስ ነው። ሌሎቹ ዝም ብለው ወድቀው ነበረ። እኛ ደግሞ ሌሎችንን በኃጢአት የምንመላለሰው ይህ ስለ ክርስቶስ ፍቅር ግን ዋጋ የሚከፍለው ሰው ከክርስቶስ ጋር እንደሚነጋገር በልቤ አምናለሁ። ቅዱስ ቤተክርስቲያን ማለት ይችላል። ኦርቶዶክሳውያን በዚህ ቅዱስ ቤተክርስቲያኖች ስለሆናችሁ እንደ ታላቅ የሆነ ደስታ ይሰማችሁ በየቀኑ እኛ ክርስቶሳውያን ወይም ቅድስት ቤተክርስቲያንን የምንከተል ኦርቶዶክሳውያን መጽሐፍ ቅዱሱን አንብበን ዝም ብለን እንደፈለግን ሳይሆን ፕራክቲካሊ ተገልጦ የምናየው በእጅ የሚዳሰስ ሀሪክ ሁሉ ያለንን መለኮታዊ ጣልቃ ገብነት ከሌለው በስተቀር እንደ ቅዱስ ላሊበል አይነት ዓለም ከመከታች ጀምሮ ወደ ላይ ሕንፃ ሲሰራ እኛ ከላይ ወደታች የሰራን በየገዳማቱ ብትዞሩ አየሮች አየር ብርሃን እየገባበት ዝናብ ጠብ የማይልበት እንደዚህ አይነት ተዳሶ የሚታይ ታሪክ ያለባት ቤተ ክርስቲያን እና ተአምራት የሚፈጸምባት ቤተ ክርስቲያን ስለሆናችሁ ደስ ይበላችሁ ለማለት ነው። ፕሮቴስታንቱ ልብበት ጦርነቱም በሁላችን ላይ የታወጀው ኤኒዌይዝ፣ እናመሰግናለን። ወንድማችን ሰርጸ እፎይ ላይ የስር ማዘዣ እንደወጣ እየተነገረ ነው። እስቲ ዜናውን ስሙትና የተወሰነ ሀሳብ እዛ ላይ እንሰጥበታለን ቪዲዮን ተመልከቱት። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህም ሃይማኖታችን አዋርዷል፣ ተሳድቧል በሚል ስም መስረቷን ሽየ ዛሃበሻ ዛሬ መጣሁት በዚህ ጉዳይ ላይ ሁለት ነገሮችን ለመናገር ነው። አንደኛው እፎይ ወንድማችን የእስር ማዘዣ የወጣበት ወይም ደግሞ እንዲታሰር የተወሰነው አሁን ነው። ከዚህ በፊት ግን ታስታውሱ ይሆናል። ባለፈው ሳምንት እንዲሁም ደግሞ በዚህም ሳምንት አንዳንድ የሙስሊም ወገኖቻችን እየመጡ ወንድሞች፣ በተለየ እፎይ እንዲታሰር ተደርጓል። አሳሰረኗል ዘዋ ይገኛል ድሬዶ ይገኛል፣ ከኢትዮጵያም እንዳይወጣ ደግሞ አስደርገነዋል፣ በውጭ ጉዳይ ሚኒስቴር በኩል ከሀገር እንዳይወጣ አስደርገነዋል፣ ሲበላችሁ ብለው ለወገኖቻቸው እንግዲህ ደስታውን ሲነግሩ እኛ ወተን ውሸት ነው፣ እፎይ አልታሰረም፣ እፎይ ከሀገር እንዳይወጣም አልተደረገም ስንል አንዳንድ ወገኖች ቅር ብሏቸው ነበር። እናንተ ውሸታሞች ናችሁ፣ ውሸት ነው የምትናገሩት የሚሉ ሰዎች ነበሩ። ነገር ግን ማን ውሸታም እንደሆነ አሁን ተመልከቱ። ሌላው ሲቀጥል፣ ሁለተኛ መናገር የምፈልገው ነገር ኦርቶዶክሳዊ ሆናችሁ አምስት ኪሎ ተቀምጠው መንጋውን እንዲጠብቁ ኃላፊነት የተሰጣቸው ሰዎች ቤተክርስቲያኑ እየጠበቁ አይደለም፣ መምናኑ እየጠበቁ አይደለም። ከኛ ይልቅ ጥቅማቸውና ደሞዛቸው ክብራቸው ነው የሚያሳስባቸው። እነዚህ አባትነት ድርሻን እየተወጡ አይደሉም፣ እንደ አባትም አይደሉም ስንል እየመጣችሁ በኮመንትም በውስጥ መስመር እናንተ ማኖ ናችሁ ነው፣ እነሱ ቅዱሳን አባቶች ናቸው፣ እነሱ አስተዋይ ናቸው የምትሉ ሰዎች አላችሁ። አስተዋይነትና እውነተኛ ሰዎች ከሆኑ እንግዲያውም መመልከት አለብን እምንጮ ለዛ ነው ሰዎቹ ክብራቸውን የሚያሳስባቸው እንጂ መምናኑ ወይም መንገ ወይም ደግሞ ቤተክርስቲያኑ አይደለም። የምለው ለዚህ የቤተክርስቲያኑ ነገር የኦርቶዶክሳን ነገር አስጨንቋቸው ቢሆን ኖሮ አሁን እንደተደረገው እነሱም ሄደው በፍርድ ቤት ደረጃ ከሰው አምላካችንን ተሳድበዋል፣ ቤተክርስቲያናችን ነክፈዋል፣ መምናኖቻችን ላይ ጀሃድ አውጀዋል ብለው እነዚህ ሰዎች በሚዲያ እኮ አለኮ ቪዲዮዋቸው አይደል ያንን ሰብሰበው ሄዶ መክሰስ ይችሉ ነበር። ነገር ግን የነሱ ጉዳይ ይሄ አይደለም። ታስታውሳላችሁ፣ ከዚህ በፊት ፓስተር ዮናታን ቤተክርስቲያንን እንዲሁም ደግሞ ድርሳናትን ጭምር ሲዘልፍ ቤተክርስቲያን እናስተዳደራለን የሚሉ አካላት ወይም ደግሞ የመንጋው ጠባቂዎች የሚባሉት መጥተው ምን አሉ? በህግ ደረጃ ይዘነዋል፣ እናንተ ዝም በሉ፣ እኛ እንትን እንላለን ምናምን ብለው ተናገሩ። እኛ ወተን ውሸት ነው ምንም ነገር አያረጉም ስንል፣ አሁንም አንዳንድ ኦርቶዶክስ የመጣችሁ ታያላችሁ። ከዚህ በኋላ እንዴት አይነት ለውጥ እንደሚኖር አላችሁ። መዝገቡ ተዘግቶ ቁጭ አለ። የዩ ጩፋ ቤተክርስቲያንን ተሳደበ፣ መዝገቡ ተዘግቶ ቁጭ አለ። አሁንም የሚሆነው እንደዛ ነው። እውነተኛ ቢሆኑ ኖሮ እነዚህ ሰዎች መንገዱን የሚጠብቁ ፣ ኃላፊነታቸውን የሚወጡ ከደሞዛቸው በላይ መምናኑ የሚመለከታቸው ቢሆን ኖሮ እግዚአብሔር አምላካቸው እንዲሁም ደግሞ ቤተክርስቲያናቸው ደሞዝ እየከፈለቻቸው ያለችው ቤተክርስቲያን እንኳን ስትዋረድ፣ ልጆቻችን የሚሏቸው ሲቸግራቸው ገንዘብ የሚያሰባስቡላቸው ገንዘብ የሚሰጧቸው እነሱ ላይ ጉዳት እንዳይደርስ ነፍሳቸውን አሳልፈው የሚሰጧቸው ልጆቻቸው ሲዋረዱባቸው ማስረጃ ይዘው ሄደው ይከሱ ነበር። መግለጫ ይሰጡ ነበር። እስካሁን ድረስ ግን ምንም ያደረጉት ነገር የለም። ይሄንን ቪዲዮ ስሰራ አንዳንዶቻችሁ እየመጣችሁ አንተ ማን ሆነህ ነው የምትሉ ሰዎች አላችሁ። እኔ ከነሱ በላይ ለቤተክርስቲያን ቢያንስ ድምፆኛለሁ። እውነታው ይሄ ነው። ከዚህ በኋላ የምንፈራበት ጊዜ የለም። ምክንያቱም እውነታውን መጋፈስ ስላለብን ማለት ነው። ሶሻል ሚዲያ ላይ ያለው ህብረትና አንድነት ቤተክህነት ውስጥም ኖሮ ቢሆን ኖሮ ቤተክርስቲያናችን ባልተደፈረች፣ የማንም አፍ ማለቀቂያ ባልሆንንም ቤተክርስቲያንም ባልሆነች ነበር። እግዚአብሔርን ባልተሰደበ ነበር። ምንም ጥርጥር የለው። በጣም ያሳዘነው ነገር እነ ሊቃነ ጳጳሳት ለልጆቻችን ለሚገደሉት ምንድነው ድምፅ መሆን አቅቷቸው፣ ነገር ግን አንድ የሰርግ ማጀቢያ አጃቢ የሚያጅብ ምንድነው የሚባል ህብረት ግን ሄደው ሲመርቁ ግን ታያላችሁ። በእርግጥ ተቃውሞ የለኝም ልጁ ላይ ልጁ ላይ ተቃውሞ ያለው ነገር ግን ወንድሞቻችን ሲገደሉ ለመገደል ሲታሰሱ ምን የሚያላሉ አባቶቻችን አንድ ምንድነው አብርሃሚክ የሚል እንትን ለማለት ግን ዛይሩ ግን ሲመርቁ ምድሮ ሪቫንስ ሲቆርጡ ግን ታያላችሁ። በጣም ያሳዝናል። እውነት ነው የምናየው። ለመንጋው ምን ያህል የሚጨነቅ እንዳለን እንደሌለን ማሳያ ነው። ይሄኛውን ግን እንመልከት። የእፎይ መልክት በእፎይ ዙሪያ ሁለት መልክቶች ላስተላልፍላችሁን የመጣሁት ልብ ብላችሁ አዳምጡ። እፎይ ደና ነው ወይ ላላችሁ፣ እግዚአብሔር የተመሰገነ ይሁን እፎይ በጣም ደና ነው። ደና ባይሆን ወይም ደግሞ የሆነ ነገር ቢሆን እናሳውቃቸዋለን። አንዳንዶቻችሁ በጣም ልባችሁ ታውቋል። በተለይ ትላንትና በወጣው መግለጫ ማለት ነው፣ ወይም መረጃ የሚቀያየሩበት ክፍል ላይ የማዘዣ ደብዳቤ ወጥቶበታል የሚል ነገር ሰምታችሁ እና የማዘዣ ደብዳቤ ቢወጣ ያስገርማል እንዴ? አያስገርምም። ምክንያቱም በአደባባይ ይገደል ብለው ራሱ የሞት ፍርድ ፈርደውበታል። ስለዚህ ምንም እንዳትታወኩ። ወንድማችን፣ እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ነው ያለው። አሁን ላይ ላይቭ እየገባ ያልሆነው በተደጋጋሚ ሴጆም ነግሮናል፣ ትንሽ እረፍት ማድረግ አለበት። እንዲሁም ደግሞ ኳስ በመሬት የሚባል ነገር አለ ማለት ነው የወንድማችን እፎይ አካውንት ስድስት መቶ ምናምን ሺህ ያለው ከ600 ሺህ በታች ባለ አካውንት እፎይ እያሉ እየከፈቱ የተለያየ መረጃ ከዚህ በፊት የለቀቃቸው ቪዲዮዎች እንደ አዲስ ያሁን እያስመሰሉ እየለቀቁ ነው። በዚህ ነገርም እንዳትታወቁ ልናሳስባችሁ እንወዳለን። ሲመጣ ወይም ደግሞ ላይቭ መግባት ሲኖርበት መልእክት ሲኖረው በራሱ አካውንት ያስተላልፍላቸዋል። እፎይ ማለታችንን እንቀጥላለን። ለእፎዮች ፍትህ መጠየቃችንን እንቀጥላለን። ከዛ በተረፈ ግን ምንም የምንታወክበት ነገር አይኖርም። ቴዶ ዘሩፋኤል ላይፍ ገብቶ ዛሬም በደንብ ነግሮናል። ይሄንን ድምፅ አስተጋቡት። እናመሰግናለን እህታችን ይህን ሀሳብ ስለአመጣችልን። በነገራችን ላይ ቲክቶክ ሁለት ገጽ ያለው አንደኛው እንደተባለው 6 ሺ ያለሆ አንደኛ ነው 1 ሺ አካባቢ ሰብስክራይበር ያለዋለን እሱ ሁለቱ ናቸው። ከዛ ውጭ ያለው ግን የእሱ አይደሉም። በተለይ አረዲስ እየተለቀቁ ያሉ ካሉ የእሱ አይደሉም። እሱን በጥንቃቄ ልናጤነው ይገባል። ከዛ በተጨማሪ ግን አንዳንዶች አሁንም ውሃቢስቶች ፎይ ላይ ጫና ለማሳደር እየሞከሩ ያሉት ግን የሱን ቪዲዮ ከማሳየት በፊት ግን ይሄ ምን ሲናገር ነበር የሚለው ነገር ላሰማችሁ። ኢየሱስ ክርስቶስ ማለት ይሉ አለው እጁንም ባይታጠብ ሳይታጠብ የሚበላ የአእምሮ ዘገምተኛ ነው አለው። ኢየሱስ ክርስቶስ እንደዚህ አድርገው ነው የተሳደቡት። እንደዚህ ተሳድበው ኢትዮጵያ ውስጥ ይኖራሉ እነሱ። አንድ ሰው ግን ጥያቄ አምጥቶ ሲጠይቃቸው ግን እረደው ቁረጠው ይላሉ። እንዳትፈሯቸው፣ እናንተ ኦርቶዶክሶች ይ ስማ ኦርቶዶክስ የሚባል እነኛ አራጆቹን እንዳትፈሩ፣ እሺ። ማንንም ሰው ው መተላለቅም ከሆነ ይውላችሁ መተላለቅ ነው የሚመጣው። እንግዲህ ይሄ ልጅ ነው ክርስቶስን ሲሳደብ የነበረ ሰው አሁን መጥቶ እንደዚህ ይላል። ሰላም አሌይኩም ረመቱ በረካቱ። ይሄን የምትመለከቱትን ግለሰብ ለህግ ይቅረብልን። ፍትህን ከጠየቅን ቆይተናል። ነገር ግን የፌዴራል ፖሊሱ የእስር ማዘዣ ከማውጣት ውጭ ይሄን ግለሰብ በቁጥጥር ስር አልዋለውም። አንድ ተራን ግለሰብ በቁጥጥር ስር ማዋል እኔ ምናክል ለፌዴራል ፖሊሱ የከበደ መሆኑን እኔ ግራ ነው የገባኝ። እኛ በፌዴራል ፖሊሱ ላይ ጥርጣሬ እንዲኖረን አድርጎናል። ስለዚህ አሁንም ቢሆን መንግስት ይሄንን ጸብ አጫሪ እና ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት እየተጋ ያለውን ግለሰብ ለህግ እንዲያቀር እኛ እንጠይቃለን ማለት ነው። ምክንያቱም ይህ ግለሰብ ከአሸባሪው ቡድን ጋር አብሮ ተባብሮ ህዝብን ከህዝብ ጋር ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት ብሔርን ከብሔር ጋር ለማጋጨት ተክቶ እየሰራ ያለ ግለሰብ ነው። ስለዚህ መንግስት የህግ የበላይነትን በዚህ ግለሰብ ላይ እንዲያስከብር እኛ እንጠይቃለን ማለት ነው። ኦላንቱም ማንሴራ ከባጃሙቀም ኡመኒ ኦሮሚያ ያለ

ወንድማችን እየው ጋር ልምጣ። አምላክ ወይም የኔ ፈጣሪ ማናት ሴት ናት። እኔ ማን የፈጠረኝ፣ ከማን የተወለድኩት፣ ከሴት አዎድ። በነገራችን ላይ ጠንቋይ ነች። እንዴት ታወቀ ከተባለ ስለ ራሷ ራሷ የተናገረችውን አንድ ወንድማችን ያብራራል እና እሱም መጨረሻ ላይ አሳያችኋለሁኝ። ግን ምን እያለች ነው መሰላችሁ? የኔ ፈጣሪ ሴት ነች አለች በተዘዋዋሪ እኔ ፈጣሪ ነኝ እያለች ነው። በምን መልኩ የእኔ ፈጣሪ ሴት ነች ስትል ከማህፀኗ ያስገኘች ሴት ስለሆነች፣ ስለዚህ ፈጣሪ ሴት ነች እያለች ነው። እሷም ሴት አይደለች ከዚህ፣ እኔም ማህፀን አለኝ፣ እኔም ፈጣሪ ነኝ እያለች ነው ማለት ነው። መጽሐፍ ቅዱስ ለእንደነዚህ አይነቶቹ ምን ይላል? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው፣ ሀሳባቸው ምድራዊ ነው ይላል። ነውራቸውን እንደ ክብር የሚቆጥሩ ሀሳባቸው ምድራዊ የሆነ ሰዎች አሉና ከእንደነዚህ አይነት ሰዎች ራሳችንን ልንጠብቅ ይገባል። የሆነ ጊዜ ፌሚኒዝም ላይ ምሰራ የሴቶች መብት ተቆርቋሪ የምትመስል አይነት ሆና እናያታለን እና የትኛውም ነገር ሲከር ይበጠሳል እና በጣም የከረረ አጉል ፍልስፍና ውስጥ መግባት ፍጻሜው ይሄ ነው እና በሃይማኖት ያልተቃኘ የትኛውም ነገር ከእምነት ያፈነገጠ የትኛውም ነገር መጨረሻው እንደዚህ ነው። ጋጠ ወጥ ያደርጋል። የእግዚአብሔርን ክብር ካልነካው ያስብላል አሁን ወደ ላይ እግዚአብሔርን ካልወጋው የምትል አይነት ሴት ሆናለች። እና ሴትየዋ በጥንቆላ ገንዘብ እያስከፈለች የምትሰራ ተራ ጠንቋይ ነች ማለት ነው። ስለ አምላክ የተናገረችው ነገር ማንነቷን ይገልጻል። ሁላችሁም ከነዚህ አይነት ሰው ራሳችሁን ጠብቁ። ተመልከቱ፣ ስለ ራሱ ያለችው ነው የእናቴን የሴት እሺ የምትመለከቷት ሴት እህታችን ምንድን ነው ስራዋ እና ምችን ሴት ከዚህ ፊት በተለያዩ ሙቭመንቷን እናውቃታለን፣ አለም ማማ ፊሽ ምናምን ነገር ግን በአሁኑ ሰዓት እንዴት ከመሬ የተነሳ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ እና ምናልባትም ከዚህ ፊት በሰራቸው ቪዲዮ ላይ ተንተረሰው ሰዎች ሰድዋት ሊሆን ይችላሉ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አስብ። ከዚህ በፊት የሰራቸው ቪዲዮ እና አሁን የሰራቸው ቪዲዮ በመሀል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይህንም ቪዲዮ የሰራችሁ ማለት ነው። ታዲያች እህታችን ቲክቶክ አካውንት አላት ኦፍኮርስ፣ እኛም አለን ነገር ግን የሷን ቲክቶክ አካውንቲን ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ሌት ቢ ይሁን እስቲ

በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ምን አይነት ነገሮችን እንደምታገኙ እንግዲህ በረም ታስረዳችኋለች፣ ዛሬ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ስታችሁ እንድትመለከቱት ፈልገው ይህንን ቃል ነው ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው ይህንን ቃል ማለት ነው። ፕሮናውንስ ያደረኩበት መንገድ ልቅ ላይሆን ይችላል፣ ግን ይህንን ቃል ተመልከቱት። ከዛም ጎግል ላይ እንገባና ይህንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ ፊት ሲባል ባል ሰምቻለሁ ግን ዲፕሊ ጎግል አድርጌው አላውቅም። ነገር ግን እናደርጋለን እናደርጋለን፣ ዛሬ ታሮት ሪዲንግ ምን ማለት ነው የሚለው ነገር ጎግል እናደርጋለን። ጎግል ስናደርግም ይህን መልስ እናገኛለን። የዚህን ቃል ዋና ትርጉሙን በኋላ መጨረሻ ላይ አሳያቸዋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይሄን ማለት የድሮውን የአሁኑንና የወደፊቱን ይተነብይላችኋል ማለት ነው። ካርዶቹም እነዚህ ናቸው እንደምትመለከቱት ነው። እንግዲህ አይደል ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል ያው እንጨምርላችሁ። በዚህ መልኩ ማለት ነው እንደምትመለከቱት። ከካርዶቹ ውጪም የተለያዩ ነገሮች ያስፈልጋሉ የሚሟሉ ነገሮችም አሉ ማለት ነው። ያው በረም እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው። ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ። በነገራችን ላይ ይህንን አበባ የሆነ ቦታ አይቼዋለሁ ልበል። ብቻ እንደዚህም አለ ለማለት ነው። ይህም ሌላ አይነት መንገድ ነው እና መቼታችን መች እንደዚህ አይነት ስራ እሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያቸው መስራት ብቻ አይደለም፣ ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ አምስት ዶላር ታስከፍላለች። የአሁኑ አይን ሁኔታ ለማወቅ ደግሞ አስራ አንድ ዶላር ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኝነት ላይ የተጻፈው ደግሞ በበርዝዴ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች። እችህታችን ማለት ነው ለዚህም ሀያ ሁለት ዶላር ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህ ማስራ ስድስት ዶላር ታስከፍላለች። ከስተም ሪዲንግ ማለት ነው፣ ብቻ ብዙ ነው። እስከ ስድስተኛ ድረስ ተጽፏል፣ በረንብ በዲቴል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ፣ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል፣ ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት፣ ይህም መልስ አገኛላችሁ። እኔ አደለው የሚያልኩት ጎግል ነው ያለው ቃሉ ነው እንጂ በአማርኛ እንዲተረጉምልኝ ሳስቀምጥለት፣ ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከእሷ ጋር የነበሩ ጓደኞች የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማነው የምትከተሉት ። አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። መልካም ቀን ብሩካን ብሩኬና ዮባን እግዚአብሔር አምላካችን ይስጥልን። እናመሰግናለን። ግልጽ ሐሳብ ግልጽ አመክንዮ ነው ብዬ አስባለሁኝ ብዙን ጊዜ የምንከተላቸውን ሰዎች መለየት ያለብን የኛ ድርሻ ብዬ አስባለሁ። ለማንኛውም ይሄን ቪዲዮ እዚህ ላይ አቁሙ። ሰላም፣ እግዚአብሔር ከእናንተ ጋር ቸርቆዩ